የትምህርት ስርዓቱን ዲጂታላይዝ ለማድረግ ዕድሜያቸው ከአምስት ዓመት በላይ የሆኑ ልጆች ፋይዳ መታወቂያ ሊያወጡ ይገባል ተብለዋል። መታወቂያው ለትምህርትና ለሌሎች ጉዳዮች ወደ ውጭ ለሚሄዱ ሰዎች መጉላላትን እንደሚቀንስ ተጠቁመዋል። ትዝታ መኮንን ተጨማሪ አላት። የፋይዳ ወይም ዲጂታል መታወቂያ የግለሰቡን መረጃን መሰረት በማድረግ ባለ 12 አሃዝ ቁጥር ይሰጣል። ቁጥሩንም በካርድ በመያዝ የትኛውንም አገልግሎት ማግኘት እንደሚቻል የብሔራዊ መታወቂያ ከፍተኛ አማካሪ አቶ ኦላና አበበ ገልጸው፣ ፋይዳ መታወቂያ ክልልን ከክልል መስሪያ ቤቶችን ከሌሎች ተቋማት ጋር ለማስተሳሰር እንደሚጠቅም ይናገራሉ። የፋይዳ መታወቂያን ሁሉም ዜጎች ማውጣት እንዳለባቸው ተገልጾ፣ በተጨማሪም ዕድሜያቸው ከአምስት ዓመት በላይ የሆኑ ህጻናት ወደፊት ማውጣት እንዳለባቸው አቶ ኦላና አበበ ገልጸዋል። ባዮሜትሪክ ስንመዘግብ ሁለት ስርዓቶችን እንከተላለን። አንደኛው ዲሞግራፊክ የሆነ ስነ ሕዝብ ማለት ነው መረጃዎች እንወስዳለን። ሌላ ደግሞ ባዮሜትሪክ መረጃ የምንለው ማለት ነው። እንግዲህ ስነ ሕዝብና ባዮሜትሪክ መረጃ ስንወስድ ከልጆች ጀምረን ነው ምዝገባ ስርዓት የምናዘጋጀው ከዜሮ ጀምሮ እስከ አምስት ዓመት ያሉ ልጆች በዲሞግራፊክ መረጃ ብቻ በመውሰድ አገልግሎት የምንሰጥ ሲሆን ከአምስት ዓመት በኋላ ደግሞ ያሉ ልጆችን ባዮሜትሪክ መረጃም ዲሞግራፊክ መረጃን የስነ ህዝቡንም የአካል ላይ ያሉትን መረጃዎች በመውሰድ አገልግሎት የምንሰጥበት ስርአት ነው ማለት ነው። አሁን ላይ ባዮሜትሪክ ስነ ህዝብም መረጃ እየሰበሰብን ያለ ነው። ከአምስት ዓመት ጀምሮ ለህጻናትም ተደራሽ እንዲሆን እያደረግን ነው። ከአምስት ዓመት በላይ የሆኑ ህጻናት ወይም ዜጎች የፋይዳ መታወቂያ መያዛቸው የትምህርት ስርአቱን ዲጂታላይዝ ለማድረግና ዜጎች ለትምህርትና ለሌሎች ጉዳዮች ወደ ውጭ ሲሄዱ ምቹ ሁኔታ ለመፍጠር እንደሚያስችል የብሔራዊ መታወቂያ ከፍተኛ አማካሪው ጠቁመዋል። ሻሊ በትምህርት ስርአቱ ከመጭበርበር ጋር የተያያዘ እንዲሁም ደግሞ ህጻናቶች በትክክል እዚህ ጊዜ ጀምሮ ወይንም በልጅነት ጀምሮ ዕድሜያቸው አቅመ አዳም እስከሚደርስ ድረስ ወይንም ሄዋን እስከሚደርስ ድረስ አገልግሎቱን ወጥ የሆነ ስርዓት እንዲኖር ለማድረግ እንዲሁም ደግሞ የተለያየ ጊዜ የውጭ ድል የትምህርት የውጭ ድል ይኖራቸዋል። ይሄ ስርዓት ግን ወጥ የሚያደርግ ከሚያገኙት አገልግሎቶች ጋርም የሚያስተሳስር እና የትምህርት ስርዓቱንም አውቀን ለይተን ስፔሻሊ ከትምህርት ማስረጃ መጭበርበር ጋር በተያያዘ ሰፊ ጠቀሜታ የሚኖረው ይሆናል ማለት ነው። የፋይዳ መታወቂያ ልዩ ቁጥር ማለትም ባለ አስራ ሁለት አሀዝ ልዩ ቁጥርና ባለ አስራ ስድስት አሀዝ ተለዋጭ ቁጥርን በካርድ ወይም በወረቀት በመያዝ አገልግሎቱን ማግኘት ይቻላል።